ውድ ቤተሰቦቼ እንዴት ዋላችሁልኝ? ደህና ዋላችሁ ወይ? ከኛ ጋር ሁሉ ሰላም ነው። ላይክ ሸር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። አብርሽ እና ሩጣ ወይኔ በላችሁ ወይኔ በላችሁ እናንተ፣ እንዴት ነው ማረባችሁ? እንዴት ነው ማረባችሁ? ካይን ይጠብቃችሁ ብያለሁ እኔ። እውነት ለመናገር በዛሬው ቪዲዮ ካይን ይጠብቃችሁ። የሚያማምር ቪዲዮዎች ወይም ደግሞ ፎቶዎች በኋላ ወጣው ነበር አይታችኋል ብዬ አስባለሁ። ለዚች ቀን እንኳንም ለወግ ማድረግ በቃችሁልን። የኛ ጀግኖች፣ የኛ መሪዎች፣ ሚዲያውን የምትመሩት እናንተ፣ የምታቀዘቅዙት እናንተ ቀሰቀሱት እናንተ። ኑሩልን፣ እድሜያችሁ ረጅም ያደርግልን። ሩታ አብርሽ እንግዲህ ለሩታዬ እኔ ለእኔ ስለሆነች በጣም ደስ ብሎኛል ሚስቴም ስለሆነች እያለ ነበረ። በመቀጠል ደግሞ አንቺን ስላገባው እድሜ ልኬ ደግሞ ከሷ ጋር ነው የምኖረው የሚል ሀሳብ ሰጥተዋል። ሩታዬ በዚህ አጋጣሚ እንኳን ደስ አለሽ የኔ ውድ። ብዙ እንቅፋቶች ደርሶብሽ ነበረ። በእርግጠኝነት አብረሽ ያናክል አልደረሰበትም እለ በሚዲያ እንጂ በምንም አይነት በጓደኛ ወይም ደግሞ በጎረቤት ምቀኛም በኩል ምንም አይነት ነገር አልደረሰበትም እውነት ለመናገር ነገር ግን አንድ ለሩታዬ የደረሰባት ብዙ ነገራቶች አሉ። ዛሬ ላይ ደግሞ ያው ደርሷል። ለዛሬ ደርሰሻል የኔ ውድ የኔ ጀግና የምትደነቂ ሴት ነሽ በዛም ላይ አልፎ ተርፎ ደግሞ አብርሽም ምንም ተባልኩ ምንም ብሎ ያልተወሽ ጀግና ባል ሰጥተውሻል ማለት ነው ሌላኛው ቢሆን ወደኋላ ይል ነበረ ምክንያቱም ይሄ ተብያለሁ ተነግረ ተብያለሁ ብሎ የሚተው ሰው አለ እና አንቺ ጀግና ባል ሰጥተውሻል እውነት ነው የምልሽ ፈጣሪሽን በደንብ አድርገሽ አመስግኙ አንቺም ደግሞ ለዚች ቀን ስለበቃሽ ስንት ምቀኛሞችና ስንት ጋጠወጥ የሆኑ ስላሳፈርሻቸው በጣም ደስ ብሎኛል በዚህ አጋጣሚ ዛሬ እኮ ጋይስ ቤተሰብ እንትኑ ሚዲያው ማለት ነው፣ በጥብጥ ወጣላችኋለሁ። በጥብጥ ምንም የቀረው ነገር እኮ የለም እንዴ፣ በዛ በዚህ በዛ። ምን ተሳ ናችሁ? እንዴት ናችሁ? ደህና ናችሁ አደል? በሰላም ውላችኋል ወይስ ታሞ ሆስፒታል የገባም እኮ ሊኖር ይችላል። እና ሰርግ ሲባል ወይም ደግሞ የቤሎ ነገር ሲፖሰት እንግዲህ ብዙ ሰው ትኬት ቆረጣችሁ ምናምን ነው እያለው ነበረ። እኔ በነገራችን ላይ ውድ ቤተሰቦቼ ነገ ፕሮግራም አለ ዓይናችሁ በደንብ አድርጋችሁ ሹት። እሺ ዓይናችሁ በደንብ አድርጋችሁ ሹት። ለማንኛውም ነገ ሌላ ፕሮግራም አለ፣ ዋናው ዝግጅት ማለት ነው። ሽር ጉድ እየተባለላችሁ ነው። እኔ ሚስጥር አወጣለሁ አንዳንዴ ማለት ነው። ምን ችግር አለው? እኔ ለእናንተ ያልሆነ ቀሚስ ይበጣጠስ። እውነት ለመናገር ለእናንተ ያልነገርኳቸው ነገር ለማን ልነግረው ነው? ስለዚህ አበስራችኋለሁ፣ እኔ እነግራችኋለሁ ማለት ነው። ብዙ ነገር ተዘጋጅተዋል፣ ብዙ ሽር ጉድ ተብሏል። ጉዳዩም ደግሞ ስንት ሰዓት ነው ካላችሁ፣ ለማታ ነው፣ ለነገ ለቀን አይሆንም። በዛ ላይ ደግሞ ሙቀት ስለሆነ ማለት ነው ውድ ቤተሰቦቼ። በዛ ላይ ደግሞ አንድ ነገር እንዲላክልኝ ጠይቄያለሁ። ከተላከልኝ ፖስትላችኋለሁ። ከእናንተ የምደብቀው ነገር ምንም አይነት ነገር የለም። እንዴ አትፖስት ይባል ራሱ ወይኔ ወይኔ፣ አይላክልኝም በቃ አሁን አልፖስድም። ላኩልኝ፣ እውነቴ ነው ምላቸው፣ አልፖስድም። እንዴ ይላክልኝ፣ አልፖስድም ምንም ነገር እና ብቻ ላኩልኝ እናንተ ምናልባት ውድ ቤተሰቦቼ፣ ነገ የቀለበት ቀን ነው። ፕሮግራም አለ። እውነት ለመናገር ዛሬ ተጀምሮ ዝግጅት እየተደረገ ነው። የእኛ ጀግና ደጋፊዎች ማለት ነው የኛ አይበገሪዎች ጎበዞች፣ ጀግኖች እጅ የማሰጡ እውነት ለመናገር አደንቃችኋለሁ። ዛሬም ነገም ማለት ነው ጎበዞች ናቸው። አልሸነፍ ባይ የማትሸነፉ። በዛ ላይ ደግሞ እንግዲህ ውድ ቤተሰቦች ለሶስት ሳምንት የተባለው ለከል አስራ አምስት ቀን ነው አብርሽ ምን አሳስተው ነው ሶስት ሳምንት ያልቀው ችግር የለብንም እኛ በሰላም ብቻ ተመላሱልን፣ ከቤተሰቦቻቸው ተጨመሩልን። ሰርጋችሁ ደግሞ ቅርብ አድርጉልንና ጾም አላለቀም እንደ ውድ ቤተሰቦቼ ጾማቸው አላለቀው ወይ? መቼ ነው የሚያልቀው? ከዛ በኋላ የኢትዮጵያ ሰርግ ስለሆነ ነው። ይሄ የምጠይቃችሁ ለሌላ ነገር አይደለም። እኔ የምደርስበት ሰዓት መሆን አለበት። ጾሙን ባያልቅ ደስ ይለኛል። ለምን እንደሆነ ታውቃላችሁ? ለሰርጉ እንድደርስ ና። ለማንኛውም ነጌ ማታ ነው ፕሮግራሙ ለማለት ፈልጌ ነው። ዝግጅት ደግሞ እየተደረገ ነው። አልዋሻችሁ። እኔ ውሸተም አይደለሁም። እሺ እኔ ነግራችኋለሁ። ከተላክልኝ ደግሞ ፖስት አለው ብዬ ነበረ። ያው ከተናፌ ውል ካለ አይላክልኝም። ስለዚህ አልፖስትም አልፖስትም ላኩልኝ ብቻ እኔ ነጌ ማለት ነው ከተሰጠኝ ውድ ቤተሰቦች፣ የተፋጭቼም ተጋጭቼም ቢሆን አመጣላቸዋል ፖስተዋለሁ። ከዛ በኋላ ያ ሰው ካኮረፈኝ፣ ምንም ቢል ቢሳደብም፣ እችለዋለሁ ማለት ነው። ምንም እንትን አልባልም። እና ፎቶ እራሱ እነዚህ ፎቶዎች እንግዲህ መጀመሪያ እንዳትፖስቱ ተብሎ ተሰጠን። በኋላ ደግሞ ተፖሰደናዴ እንዴ ምን ችግር አለው? እኔ ራሱ ማለት ነው አፈንግጬ ቦወጣስ ምን ልታረጉኝ ነበረ? እኔ ብፖስት እውነቴ ነው ብላችሁ ታምኔል ብጠቀሙ ምን ምን ሊያደርጉኝ ነበረ? ምንም አያደርጉኝም። ፖስቱት እና ለማንኛውም ፕሮግራሙ ነገ አይደለም ወይ ያላችሁ ልጆችም ነበራችሁ። በዛሬው ለምድር ነው ዛሬ ይሄ የተደረገው። ይሄ እኮ የመስክ ፎቶ ነው፣ ኢትዮጵያ ሆነው የተቀረጸ ቪዲዮ እንጂ ዱባይ ላይ የተቀረጸ አይደለም። ስለዚህ ኢትዮጵያ ሆነው ሳይመጡ በፊት ሩታዬ ቤሎ አለበሰችን። ከዛ ቀጥሎ ደግሞ አብርሽና ሩታ ከዛ በኋላ የቀረጹት ቪዲዮ እንጂ። እሺ ቪዲዮ ደግሞ ኢትዮጵያ ነበረ እዚህ አይደለም። ኤዲት ተደርጎ የተለቀቀ ልንላችኋለን፣ ውድ ቤተሰቦቼ። ስለዚህ እዛ ትተውት ነው የመጡት። ከዛ ከደረሰ እኮ ብለዋል አብርሽ እኮ በተደጋጋሚ እኮ ተናግረዋል። ከሰማችሁት ከሆነ ቪዲዮ ከደረሰ ቅዳሜ እንለቅላችኋለን ሰርፕራይዝ አለ እያላችሁ ነበረ። ከሰማችሁት ከሆነ ያ ቪዲዮ ደግሞ እውነት ለመናገር ኢትዮጵያ እንደሆነ ወይም ደግሞ ኤዲተር ምናምን እንደሆነ ነግረውናል። ግን የመስክ ፎቶ ምናምን እንደዚህ እንደሆነ አልተናገሩም። ግን ጠዋት ተልኮልናል፣ አልዋሻችሁም። ግን እንዳት ፖስት ነው የተባል ነው? ከኔ ቡፖስት ይሻል ነበረ። እውነቴን ነው የምላችሁ፣ ቀድሜ ባበስራችሁ ይሻል ነበረ። ምክንያቱም ስንት ምቀኛም ነው። እናንዳ ቅማሉም ተነሳ ዛሬ ስሙ ያልተሰጠ ነገር ተሰጠ። ሳናሰድባቸው አሰድቡን እያሉ በክቶች እናንተ እናንተ መቆዩ። እንደውም የኛ ልጆች፣ የቡታጀራ ልጆች እራሱ አላችሁ ተላለቅናታ። እውነቴ ነው የምላችሁ፣ በአይናቸው ያለያየች ነገር ስትናገሩ ዝም አንልም። እናንተ ሴት አሰዳቢ ሁላ በቤት ሽሮ አብስላችሁ መብላት የማታውቁ ሰገጤዎች ማለት ነው። አሁን የኛ ሀገር አይደላችሁም እናንተ፣ የሌላ ሀገር ሰዎች ናችሁ። እንደውም ማለት ነው መቼም የቡታጀራ ልጅ ሆኖ የቡታጀራ ልጅ አይሳደብም ማለት አሳልፎ አይሰጥም ያልተሰጣቸው ነገር ተሰጣቸው ብሎ አይመሰክርም ማለት ነው። እና ለማንኛውም እንዞርባቸዋለን— ተግባባን አይደለ? አሁን ይሄን ፕሮግራም ካለቀ በኋላ ዞረን ጥምጥም የምንመጣው እናንተ ላይ ነው። ተዘጋጁ። እኔ እውነቴን ነው የምላችሁ። እከሌ ምናምን ከዚህ በፊት ስሸፋፍንላችሁ ነበረ። አሁን ግን ጋጣ ወጥ እየሆናችሁ ስለሆነ ልክ ልካችሁ መስመራችሁን እንዳታልፉ አድርገን ቀጥቅጠን ነው የምንጥላችሁ። ቀልድ የለም፣ እሺ። አለበለዚያ ይሄ ቆቢ ጫማችሁ ለብሳችሁ፣ አባያችሁ ለብሳችሁ፣ ጥፍራችሁ አስረዝማችሁ በየሆቴሉ ዙሩና ብሉ አው ዙሩና ብሎ አማናቃችሁ እንዳይመስላችሁ። ከውጭ እኮ ነው አስመጠታቸው የምትበሉት እናንተ መርዝ። ብሎ እና ውድ ቤተሰቦቼ እኔ ብለ ለመናገር በብዙ ቦታ ስላየኋቸው ነው ተናድጄ ነው እና ለምን እንደዛ ይላሉ? ለምን ለምን በቃ እኔ ሀገር ልጆች አሳልፌ አልሰጥም ብሞት ራሱ ማለት ነው እንዲህ እንዲህ ቆሜ ቀራት አለሁ እንጂ አልናገርም አሳልፌ አልሰጣቸውም። ሲጀመር የሌለ ነገር አለ ብዬ አልናገርም። እና እንኳን ባይኖ ሳይኖር ይቅርና ቢኖረ እራሱ አልሰጣችሁም ማለት ነው። እሺ፣ በአናታችሁ ትተከሉ እና ለማንኛውም እናንተ ምድረ ዱርዬ ማለት ነው ምን ይበላችሁ። አዊ ከሰማችኝ ማለት እንዴ፣ ምግብ አብስሎ መብላት የማያውቁ ሰገጤዎች፣ ጭራሽ ቦታው ይሳደቡ እንዴነች እና፣ ዛሬ እኮ ቀለም ወለክል ነገረች ለአንዲቷ ኔ የኔ ውድ እህት ኑር የለኝ እውነቴ ነው የምልሽ ኑር የለኝ እድሜሽን ረጅም ያደርገው ደግ ያደረግሻት። እንዳውም ገና አሉ አሉ ገና እንዞርባቸዋለን። እኔ እና አንቺ ነንም፣ እንዞርባቸው ምንም አይቀረን። መጥብ አድርገን ስጥት እናደርጋቸዋለን። ምንም አያመጡም እና ለማንኛውም ውድ ቤተሰቦቼ እናንተም እንኳን ደስ አላችሁ። ግሬስ ፋሚሊዎች እንግዲህ ሁሌም ወደፊት ብያቸዋለሁ። መጨረሻው ደግሞ ያሳምርላቸው፣ እናንተም ያሳምርላችሁ ነው ያላየኋችሁ እንዳይመስላችሁ። ማለቴ ዛሬ ማይቻችኋለሁ ኮሜንት ስራ እንዳደርሾች፣ ያላየኋችሁ እንዳይመስላችሁ። እኔ ደግሞ የኮሜንት ሱስ አለብኝ። በብዛት ስድብ ምናምን ይኖራል ብዬ የኮሜንት ስለማ ያገኛችኋለሁ። እና ምኞታችሁ አላህ ያሳካላችሁ ሰላም ሆኖልኝ በያላችሁበት